ሰላም ውድ አይኔ ዩቲዩብ ተከታታዮች እንደምን ቆያችሁ፣ እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። አይዞሽ በርቺ ስለምትሉኝ ስለምታበረታቱኝ በእውነት በጣም ነው የማመሰግነው። ቪዲዮውን ስት- ስትጀምሩ ላይክ ሼር፣ ሰብስክራይብ በማድረግ ይጀምሩ። ይኸው ዛሬ ደግሞ የምንሰራው ይህንን የመሰለ ኸልያ ነው። አብረን እንስራ። ለምሳሌ አሁን ለመስራት የሚያስፈልጉን ሀሊብ፣ ሚዶ፣ ጁብን፣ ኬሪ፣ ቤኪንግ ፓውደር፣ ዱቄት፣ እርሾ፣ ስኳር እንዲሁም ውሃ ያስፈልገናል። አሁን ወደ ቆካኩ እንሄዳለን። አንድ የሾርባ ማንኪያ እርሾ ከሜራ ስኳር

በዚህ በኩል በዚህ መልኩ ካደባለቅን በኋላ ለአስር ደቂቃ ያክል እናስቀምጠዋለን ሞቅ ካለ ቦታ። እሺ ውድ ተመልካቾች፣ በዚህ መልኩ ኩፍ ብሎልኛል። አሁን በመቀጠል ዱቄት አደርጋለሁ። ያው መጠኑን በራሳችሁ መጥኑ። እኔ ዛሬ ብዙ ነው የማቦካው፣ ምክንያቱም ብዙ ነው የምገረግረው ማለት ነው። እሺ፣ በመቀጠል አንድ የሾርባ ማንኪያ ቤኪንግ ፓውደር እሺ። በመቀጠል ደግሞ ጥራጫው፣ ከዛም አደባቄ አቦካዋለሁ ማለት ነው። እሺ ውድ ተመልካቾች ሊጡን በዚህ መልኩ አጉቼ እጨርሻለሁ። ይኸው እንደዚህ። አሁን ለሰላሳ ደቂቃ ያክል አስቀምጠዋለሁ ኩፍ እንዲልኝ ሞቅ ባለ ቦታ። እሺ ውድ ተመልካቾች ከሰላሳ ደቂቃ በኋላ ተመልሻለሁ። ሊጡ በዚህ መልኩ ኩፍ ብሎልኛል። ያችሁት ሪውን በዚህ መልኩ ቆራርጫለሁ። አሁን ወደ የምጋግርበት ሲኒ ያደርጋለሁ። ሲኒውን ዘይት ቀብቻለሁ። እሺ ውድ ተመልካቾቼ ዘይቱን በዚህ መልኩ ካዘጋጀሁኝ በኋላ በዚህ አድርጌ ዘገዋለሁ ማለት ነው። ልክ እንደዚህ ከዛን አቆለቆለዋለሁ። ከዛም በዚህ መልኩ ይሆነልኛል ማለት ነው። ግለጽ ከዛ፣ እዚህ ጋር አድርገን ወደ መካከል ላይ ማለት ነው። እንደዚህ ብዙም አላጠጋጋውም፣ በኋላ ኩፍ ሲል ቦታ እንዳይጨርስ ልክ እንደዚህ። እሺ ውድ ተመልካቾቼ በዚህ መልኩ ጨርሻለሁኝ። አሁን ለአስር ደቂቃ ያክል አስቀምጠዋለሁ ከድኜ፣ ከዛ እንመለሳለን። ስትሬት አስር ደቂቃ በኋላ በዚህ መልኩ ኩፍ ብሎልኛል ማለት ነው። እንደዚህ ካልቦለቦሉ በኋላ ለአስር ደቂቃ ማስቀመጥ አለብኝ ምክንያቱም ውስጡ ክፍት ያለ እንዲሆንልን ማለት ነው። አሁን በመቀጠል ሀሊብ ቀባዋለሁ። እንቁላልምን መቀባት ይቻላል። እኔ ግን ሀሊብ ሻይ ነው የምቀባው ሰዎች ተመልካቾቼ በዚህ መልኩ ጨርሻሉ። አሁን ወደ ፍርን አስገባለሁኝ። ከመሰለ በኋላ ተመልሽ ይመጣሉ። ተመልካቾቼ በዚህ መልኩ በስሏል። አሁን ከላይ ሺራ ነው የማደርግበት። እናንተ ደግሞ የፈለቀችሁትን ማድረግ ይቻላል። ሚስት በማድረግ ይቻላል፣ ቸኮሬት የፈለጋችሁትን ማለት ነው። እኔ ግን የማደርገው ሺራ ነው እና በዚህ መልኩ አልቆልናል ፈትያችን። እንዴት አያችሁት? ያምራል። ሞክሩት። ቪዲዮን እስከ መጨረሻ አይታችሁ ስለምትከታተሉ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።